ሊገዛ አይችልም። አውጣውና መሬት ያስቀምጣል። የሰው ስጦታ እኮ ይሄ ትልቅ ነገር አይደለም። ይሁን ችግር የለውም። የአንተን ትዳር እኮ ትልቁን እያጣህ ነው። ከፈጣሪ የተሰጠህን ልጆችህን፣ ትዳርህን እያጣህ ሁለቱ ና እግዚአብሔር የአንቴ ትዳር፣ የአንቴ ህይወት እኮ በጣም የሚያስቀና እኮ ነው። እግዚአብሔርን መሬት ላይ አስቀምጠው፣ መሬት ላይ አስቀምጠው። ከእጅህም አንሰው መሬት ላይ ያስቀምጠው፣ መሬት ላይ ያስቀምጠው። ናይ አስቀምጠው፣ ስ ያሳየን፣ አስቀምጠው፣ አሳየን። መሬት ላይ አስቀምጠው፣ አስቀምጠው። ከዛ ዞር በል ከእሱ አጠገብ ካጠገቡ ዞር በል። ና አውራን አትጥለውም፣ ታነሳለ፣ ግን ካጠገቡ ዞር በል። ከአንገት ብሩ ዞር በል። ናሂ፣ ናሂ እንዳት ይዘው፣ ናሂ አስቀምጠው፣ ናሂ በማርያም በማርያም አስቀምጠው፣ እዛው አስቀምጠው፣ ከዛ ዞር በል፣ ካጠገቡ ዞር በል። አስቀምጠው፣ ዞር በል፣ በማርያም አስቀምጠው፣ ዞር በል። እንዲህ እየለመን እንዳት ይዘው ዞር ብለና፣ አውራን መልሰ ታነሳው አለ፣ ከፈለግ አስቀምጠው፣ ዞር ብለ፣ አውርተህን ትይዘው አለ፣ ከፈለግ ከእጄ ካልክለው። ናሂ፣ ናሂ ሙዚቃ የተሰራው መንፈስ፣ አየሻ እጁ እንዴት እንደምንቀጠቀጥ ናሂ ሰርቶበታል ልጁ ላይ የምር መ ይሄ ልጅ እንደዛ እየሆነ ያለ። እንዳታረገው እንዳታረገው የምር እንዳታረገው። ናሂ ናሂ እንዳታረገው ከነስ ይሄ ይሄንን የምታወሩትን ሪኮርድ ተደርጎ ማለት ነው። ቤተሰቦቹ እንዲያው ያደርጉ ይሻላል፣ የምር ይሄ አንገት ብር ያንተን ልጅ ይገዛልሃል፣ ልጆችን ይገዛልሃል። እና ይሄ ከማውልቅ ይልቅ ራስ ማለት ነው ካንገት እራስ ራስ ማለት ነው። አውልቀው በስመ አብ ቦልድ ሶስቴ ብትል ራስ ማለት ነው። ይጠፋል ከሰውነት ሙሉ ነገር ሙሉ ነገር። አንተ ከጌታ ሁላ እየራቅ ነው

ኮሜንት ላይ የሆነ መልካም ነገር በጣም ዜሪያ ክብር ልኝ ሁላችሁንም እወዳችኋለሁ። በጣም አመሰግናለሁ። ትንሽ አሁን እያመመኝ ስለሆነ ሆቴል ነው የሚሄደው። ቀደና ደሩ ሆቴላያው ላይ እስከ መጨረሻው። ግን ለእኔ ጉድጓድ የምትቆፍሩ ሰዎች እግዚአብሔር ይቅር ይበላችሁ። ሌላ ምንም ማለት አልችልም። እግዚአብሔር እንደፈቀደልኝ እስከ መጨረሻው ድረስ እታገላለሁ። ትዳሬንም ለመመለስ እታገላለሁ፣ እግዚአብሔር በፈቀደልኝ። ከዛ ውጭ ግን እኔን ለመጣል የምትሞክሩ ግን እግዚአብሔር ይቅር ይበላችሁ። እኔ ወዳችኋለሁ። እውነቴ ነው የምላችሁ። እግዚአብሔር ይቅር ይበላችሁ። ሌላ ምን ላቸው? ብቻ ግን ፈጣሪ አለ። አይዞ እሺ። በጣም አመሰግናለሁ። አይዞ። አመሰግናለሁ። አይዞ። መዝሙር ስማ እሺ። እሺ። እግዚአብሔር አክብርል። በጣም ነው የማዝነው። እግዚአብሔር እኔ ብቻ አይደለሁም እዚህ ሚዲያ ላይ ያለሁት፣ ግን በልዩነት እኔን ጠምዳችሁ እየኮሜንቱ እየገባችሁ የለቅሶ ስድስት ስልሳ ስድስት እኔ ቤት በኩሉ ስድስት ስልሳ ስድስት አባል የሆንኩት እኔ ስድስት ስልሳ ስድስት አባል ሆኜ ነው ሚዲያ ላይ የመጣሁት እኔ እኮ ገና ስመጣ የጎዳና ተዳዳሪዎችን በማንሳት ነው የመጣሁት። የዛሬ ሰባት አመት፣ ያኔ ማንም ሚዲያ ላይ እንደዚህ አይነት ስራ እየሰራ አልነበረም። እግዚአብሔር በሚያውቀው የዛሬ ስምንት ዓመት ገብታችሁ ዩቲዩብ ላይ ቪዲዮ እኔ እኮ ቪዲዮ ላይ ዩቲዩብ ላይ የመጣሁት በበጎ አድራጎት እኮ ነው። ቢገባችሁ የምታቁኝ ታቁኛላችሁ። ግን በልዩነት እኔ ለምን እንደዚህ እንደጠመዳችሁ አላቅምኔ ውስጤ ስር ክፋት አንድ ክፋት ኖሮ ቢሆን እግዚአብሔር ዛሬ እንደዚህ ወጥቼ አልናገርም። ውስጤ ላይ ግን ክፋት ሳይኖር አድማ እኔ ላይ የምታደረጉ ሰዎች እግዚአብሔር ይቅር ይበላችሁ። ግን ደግሞ በዚሁ አጋጣሚ በጣም ብዙ ከጎኔ ያላችሁ ከአምስት መቶ በላይ ከአምስት ሺህ በላይ ከመቶ ሺህ በላይ ከጎኔ ያላችሁ አላችሁ። ቪዲዮ አንዱ አንዱ ሪፖርት ሲያደርግ እናንተ የገባችሁ ኮፒሊንግ የምታደረጉ ዩቲቤን ለአምስት መቶ ለአንድ ሺህ ሰው ሼር የምታደረጉ የተባረካችሁ፣ የእውነት እግዚአብሔር የምታውቁ የእውነት ፈጣሪ አላን የምታውቁ ሰዎች ያላችሁ እናንተን አመሰግናለሁ። የሰው ወሬ አትስማ እሸቴ። አንዳንዴ አንዳንድ ደግሞ እንዲህ መልስ ያስፈልጋል ለሰው። ከጎን የቆማችሁ አላችሁ፣ እግዚአብሔር ያክብርልኝ። በቃ ፈጣሪ የልቦናችሁ መሻት ሁሉ ይፈጽምላችሁ። ሌላ ምንም አላችሁ፣ ግን ይሄ ጊዜ ደግሞ አልፎ በሰፊው እንወቃቀሳለን። ፈጣሪ ደግሞ ያሳልፈዋል። እንደወደኩ አልቀርም እኔ ዛሬ ወደቅ ያለው እንደወደኩ አልቀርም። ደግሞ የተነሳው ሰዓት መጥቼ ደግሞ እኔ ያለውን ነገር እነግራችኋለሁ። እግዚአብሔርን ብቻ ግን በጣም አመሰግናሉ ለሁላችሁ ነው። ለቅሶ አሁን አቁሙ፣ በቃ አቁሙ። እግዚአብሔርን ነ የምትሳደቡኝ። ፈጣሪ ማለት ነው፣ ፈጣሪ ማለት ነው። ሰው ላይ ፈርዳችኋል። አትፍረድ ይፈረድባል ይላል ቃሉ። እኔ ላይ ፈርዳችሁብኝ አደለ? እኔ ላይ ፈርዳችኋል አደለ? እናንተ ላይ ያለውን ኃጢአት ማን ይቁጠርላችሁ? ማን ይቁጠርላችሁ? ተደብቃችሁ ያደረጋችሁትን ኃጢአት ማን ይቁጠርላችሁ? እናንተ ዛሬ እኔን በግልጽ እየሰቀላችሁኝ ነው መስቀል ላይ። እናንተ ላይ ያለውን ኃጢአት ማን ይቁጠርላችሁ? የራሳችሁን ደብቃችሁ። ያቺ ኮ ያቺ ዘማዊ ሴት ሽቶ ሽቶውን ውድ ሽቶ ብልቃጡን ሰብራ ክርስቶስ እግር ውስጥ ወድቃ ይቅርታ ስትጠይቅ እንዴት ክርስቶስ እችን ኃጢአተኛ ሴት ጋር ትቀርባለህ? አሉት ክርስቶስ ከዛ ከኋላ እናንተ ኃጢአታችሁ እንደብቃችሁ ችን ትወቅሳላችሁ አለ። ሁሉም ፊታቸው ላይ ኃጢአታቸው ተጻፈ፣ እርስ በራስ ደንግጠው ጥለው ጠፉ። ሁልሽም ማለት ነው የደበግሻት እያንዳንድ ሽ በውስጥ ሽ የደበግሻት የዛሬ አምስት ዓመት የዛሬ አስር ዓመት የዛሬ ሁለት ወር የዛሬ ሶስት የአረግ ሻት ኃጢአት አለች። የራስሽ እንደብቀሽ እኔ ላይ እንትን አትበይሽ። ሁሉም ኃጢአተኛ ነው እዚህ፣ አለ ሁሉም ኃጢአት ሁልሽም ኃጢአተኛ ነሽ። አናስመስል እግዚአብሔርን ይሄ ግልጽ ስለወጣ ሁልሽም ኃጢአተኛ ነን እኛ። ከኃጢአት የተሰወረ ሰው የለም በቃ ብቻ እንታገላለን ኃጢአት ላለመስራት። ከዛ ውጭ ስደቡኝ፣ ኃጢአተኛ በሉኝ። እኔም ፈጣሪ ብቻ ያቀኛል፣ የሰማዩ ጌታ። እኔ ለማን ታማኝ እንደሆንኩ ፈጣሪ ያቀኛል፣ ከእናንተ ጋር አይደለም። እኔ ክርስቶስ ጋር እኮ ከተሰቀሉት ውስጥ ከጎን ካሉት ውስጥ እኮ ቅድሚያ መንግስት ሰማያት የገባው ማን ነው? ወንበዴው ነው። ገባችሁ? ወንበዴው ሌባው። ምን አለ ክርስቶስ? በመንግስት በመጣ ጊዜ አስበኝ። በመንግስት አስገባኛለሁ። ቅድሚያ የገባው ማን ነው? ያ ወንበዴው፣ ያ ሌባው። አያችሁ አንዳንዴ ጻድቅ ጻድቅ አንጫወት፣ ጻድቅ ጻድቅ አንጫወት። እግዚአብሔርን ይሄን ነገር አቁም። ሁልሽም የዛሬ ወር የሰራሻት ኃጢአት አለች። ትላንት ወዲያ የሰራችሁት አለ። የዛሬ አስራ አምስት ዓመት ገጠር ውስጥ የሰራችሁት አለ። በቃ ሁላችንም ኃጢአት አለብን። ንጹህ ሰው የለም እዚህ ምድር ላይ ይሄን እወቁ። በቃ በቃ እኔን እንደ ወንበዴው እንደ ወንበዴው ቁጠሩኝ። እኔን ግን እግዚአብሔር ፈጣሪ ደግሞ እንደዛ አይቆጥረኝም። እናንተ እንደምታስቡት እኔን እግዚአብሔር አያስበኝም። በቃ ለዛ እግዚአብሔር ይመስገን። ግን ደግሞ ከጎኔ ያላችሁ ሰዎች እውነት አመሰግናቸዋል በዚህ ክፉ ጊዜ የተገኘ ሰው